የመላቀቅ እድሉ በጣም እየጠበበ ነው የሚሆነው። ምክንያቱም ቲና አስባበትና አቅዳበት ስለሆነ ውስጧ ጽንስ ልትይዝና ወይም ልታረግዘ ፈልጋ እንደሆነ እንደዚህ ያደረገችውም ብዙም ለማሰብ የማያስቸግር ነው። ምክንያቱም እሷ የካሊብ ልጅ ካረገዘች በቀላሉ ሊፈታት አይችልም። እሱም እንደ ዋዛና እንደ ፈዛዛ ከቤት ውጪ ወይም ከህይወት ውጭ ልኝ ለማለት ስለሚከብደው ወይም ደግሞ በልጁ ምክንያት የምትፈልገውን ብርና የምትፈልገውን ያህል ሀብት ወይ ገንዘብ የግዱ የግድ ወዶ ሳይሆን በግድ ይሰጣታል። አለበለዚያ ደግሞ ለልጁ ሲል ሳይፈልግ ከእሷ ጋር የመሆን እድሉ በጣም ሰፊ ስለሚሆን ቲና ሄንን ሁሉ አቅዳና አስባበት ስላደረገችው ካሌብም አሁን ላይ እየፈራው ያለው ጸንሳ ብቻ እንዳይሆን እያለ ቢሆንም እሷ ግን አስባበት ስለሆነ የጽንሷን ግጥ የማይቀር ነው። ካሌብም የሆነ ነገር እንዳደረገችው እና የሆነ ነገር ሊከሰት እንደሆነ ቢጠራጠርም ሁሉም ሰው ተጠንቅቃት ከዚህ ጀርባ የሆነ ነገር አለ ብሎ ቢያስጠነቅቁትም እሱ ግን በስተመጨረሻ ባልጠበቀውና ባላሰበው መንገድ ቲና እጁ አስገብተዋለች ማለት ነው። ምክንያቱም ለአባትየው እንደዚህ ተፈጥሯል ብሎ ከቲና ጋር አደርኩኝ ብሎ ሲነግረውም አባትየው መቼም አንተ ሰው ልትሆን አትችልም፣ እየመጣህ አትጨቅጭቀኝ፣ ቀኔንም አታበላሽብኝ ሁሉንም ነገር በራስህ እንደፈቀደህ ብሎ በጣም ተቆጥቶታል። መጀመሪያ አባትየው እየነገረው ስለሆነ ከዚች ልጅ ተጠንቀቀ እያለው ስለነበረም አሁን ደግሞ ቲና ወጥመድ ውስጥ በራሱ መንገድ ራሱ ሄዶ ስለገባ ባትየው ደግሞ ይሄ ነገር በመፈጠሩ በካሌብ በጣም ተናዶበታል ማለት ነው። አሁን ላይ የካሌብ አባት በሁሉም ነገር ተስፋ የቆረጠና ወይም ደግሞ እቅዱና አላማውን በጠቅላላ ካሌብ ከዚህ በፊት እያበላሻሸበት ስለነበረ አሁን ላይ ግን ሁሉም ለሁሉም ነገር የቀዘቀዘና ወይም እቅዱ በሙሉ እየተበላሸበት ስለነበረ ሁሉንም ነገር ሊተውና እነሱንም ከቤቴ ውጡልኝ ባካችሁ ብሎ በግልጽ እየነገራቸው ነበረ። ምክንያቱም እነሱ ብዙ ነገር በድ ይገድለውታል ብዙ ነገር አድርገውታል። እሱም ይሄንን ነገር መበቀል ስለሚፈልግ እቅድና ፕላን በራሱ መንገድ ዘርግቶ ካሌብ ባልሆነ መንገድ እያበላሸበትና ነገሮችን ድብልቅልቁን እያወጣበት ስለሆነ አሁን ላይ ግን ተስፋ ቆርጦ ሁሉም ነገር ይቅርብኝ፣ እነሱም ከቤቴ ይውጡልኝ እያለ ነበረም። በቀጥታ ከቤቴ ውጡልኝ፣ በቃ አልፈልግም ብሎ ቢነግራቸውም ዳኔም በበኩሉ ትንሽ ጊዜ ስጠኝ እስቲ 15 ቀን ያህልም ቢሆን ብትሰጠኝ እፈልጋለሁኝ። አሁን ላይ እኔ አንተን ሰማይ የበደልኩ አልመሰለኝም ነበረ፣ ግን ከቤት ውጡ ካልከን እንወጣለን ቤት እንፈልጌ እወጣለሁ ብሎ ዳኔም 15 ቀን ቀን ብቻ ተወስኖለት እዛ ቤት ውስጥ እንዲቆይ ሆኗል ማለት ነው። ቲና ግን በቀላሉ ከዛ ቤት የመውጣት እቅድ ዓላማም ስለሌላት እነሱ ረጅምን ከባድ እቅድ እያቀደችላቸው ስለሆነ ከዛ ቤት ውስጥ የመውጣት ፍላጎትም የላት ልትወጣም አትችልም። ካሌብም ነገሩ ከረፈደ ቢሆንም ቁጭትና ንዴት በቀል ውስጡን እያንገበገበው ላይ ግን አንድ እቅድ ያሰበ ነው የሚመስለው። ምክንያቱም ኤደንን ካገኛትና አንድ የማማክርሽ ነገር አለኝ ካላት በኋላ ለምን የውሸት ፍቅረኛ ሞች አንሆንም ብሎ ወጥመድ ውስጥ እንድትገባና ሱስ እነሱ ላይ እንድተጫወቱ እኛም እነሱ ላይ መጫወት አለብን፣ የውሸት ባልና ሚስት ሆነን ወይም ፍቅረኛ ሞች ሆነን ለእነሱ መታየት አለብን ብሎ ለኤደን ቢነግራትም ነገሩ የእብደትና ወይም ደግሞ የጅል እንደሆነ ብትነግረውም እኛ የደረሰብንን ነገርና እነሱን ደግሞ ሲሄዳቸው ወይ ደግሞ እኛ ላይ ያደረጉትን ነገር በተመሳሳይ መንገድ እነሱ ላይ መበቀል እነሱን መበቀልና ምላሽ መስጠት የምንችለው በዚህ መንገድ ብቻ ስለሆነ አስብበትና ወደዚህ ነገር ውስጥ እንግባ ሲላት፣ ላስብበት ካለችው በኋላ ግን ብዙም ሳይቆይም በነገሩ ነገሩ ተስማምቻለሁ፣ ግን ወደ ከፋ ነገር ውስጥ እንዲገባ አልፈልግም፣ ነገሩ ካላማረኝና ወይም ደግሞ አካሄዱ ካልተመቸኝ በፈለግኩ ሰዓት ማቋረጥ እችላለሁ ብላ ካለችው በኋላ ጫዋታውን በግልጽ ጀመረ ታል ማለት ነው። እዚህ ጋር አንድ ነገር ማሰብ ያለብን ነገር ኤደን በጣም ጨዋና ጥሩ ሰው ስለሆነች ካሌብም ቢሆን መጥፎ ባህሪና ወይም ደግሞ መጥፎ አስተሳሰብ ስሌለው አንዳቸው ባንዳቸው ፍቅር ወድቀው ሌላ ችግር ውስጥ እንዳይገቡ ከመስጋታችን ውጪ አሁን ላይ ያቀዱት እቅድ ግን ቲናና ዳኔን በጣም የሚያሰቃያቸውና ወይም ደግሞ ለበቀል ትክክለኛ ምላሽ እንደሚሆን አንጠራጠርም። ካሌብና ኤደን እጅ ለእጅ ተያይዘው

ዳኒ በግልጽ መናገርና መናደድ ባይችልም ግን ካሌብ ምሱን ለማናደድ ፊትህ ቀልቷል በጣም የተበሳጨ ትመስላለህ እያለች ቁስሉን ከመቆስቆሱ ውጪ ዳኒ ግን ሄደንን ከካሌብ ጋር ሳያት ቁጭትና ንዴት ቢገጥመውም ለጊዜው ምንም ማድረግ ስለማይችል ማለትም ቲና እንድታቅበት ስለማይፈልግም እነሱን ከማየት ብሎ ወደ ውጪ ቢወጣም ካሌብ ግን ያሰበውና በዳኒ ላይ ሊያደርግ እየፈለገው በቀልበቅ እየተሳካለት ነው ያለው። ዳኒ የካሌብ አካሄድ ስ ላማረው እና ሁኔታው ሁሉ ስላልጣመው ኤደንን በይቅርታ ቢያሽጎደጉድም እሷ ግን በፍጹም ከንተ ጋር መሆን አልፈልግም ያችሁትን ለሚስት መታለች እያለች ሁላም ከእሷ ጋር የማግጥ እንደነበርም ቀለል አድርጋ ነግረዋለች። ዳኒም በሁኔታዋ በጣም ቢገረም ና ለይቅርታ እንድታደረግለት ቢፈልግም ኤደን ግን አሁን ላይ ከእሱ ጋር ያላት ፍላጎት በሙሉ ተማጦባት ለሱ የከፈለችው ና ለሱ ያደረገችው ያቃጠለችው ጊዜ እያንገበገባትን ቢሆን እሱን ለመበቀል ከካሌብ ጋር አቅዳለች ማለት ነው። ትሁት ዳኒ ደጋግማ ኤደንን አትርፍ ብትለውም እሱ ግን ስላልገባውና ከፍቅሩ ይልቅ ገንዘብና ንዋይን ስላስቀደመ ኤደንን እያጣትና ወይም ደግሞ ከራሱ እያረቃት እንደሆነ ስትነግረው ሁሌም አንቺ ደህና ነገር ካፍሻ አይወጣም ቢላትም እሷ ግን ሁሌም ለሱ እሷን ሁሉን ነገር ትተህ እሷን ብታተርፍ ይሻልሃል ብትለውም እሱ ግን የእሷን ሀሳብ መቀበል ስላቃተው ሁሌ እሷን ከመውቀስ ውጪ ሌላ ነገር ያደረገው ነገር የለም። አሁን ግን ያበቃለትና ያከተመ ነገር ቢመስልም ዳኔ ግን የኤደን ጉዳይ አሁን ላይ ድረስ እያሰቃየውና ና እያብሳጨው ነው ያለው። ከዜሮ እንጀምር ድጋሚ አብረን እንሆን ብሎ ቢማጸናትም እሷ ግን ሌላ መንገድ ስለጀመረች በፍጹም እሺ ልትለው አልቻለችም። ዳኔ መለስ አድርጎ ካሌብን በኤዱ ከመጣብኝ ህይወት እስከ ማጥፋት ድረስ ደርሳለሁ ከኤዱ ብትርቅ ይሻል ብሎ ቢያስፈራራውም ካሌብ ግን የመጣው ይምጣ እንኳን አንተ ቀርቶ እኔ ራሱ ምንም ምንም አላደረግኩኝም፣ ከእንግዲህ በኋላ ምንም ቢመጣም አልፈራም ብሎ ቅጩን ነግሮታል። ዳኒም የካሌብ ነገር በጣም ስላላማረውና ስላልተመቸውም፣ አሁን ላይ ግን ከቁጭትና ከንዴት ውጭ በስተቀር ምንም እያደረገ አደለም። እኔ ብዙ ነገር ስላጣና ሁሉም ነገር ተስፋ ስላስቆረጠው ቲናን ከእነዚህም ቤተሰቦች አንድ ነገር ማድረግ አለብን መግደልም ካለብን መግደል አለብን ቢላትም፣ እሷ ግን እቅዱንና እቅዷንና ፕላኗን በፍጹም ልትነግረው አልቻለችም። ምን እንዳሰብሽ ነገሬን ተባብረን አንድ ነገር እናድርግ ቢላት ራሱ በፍጹም አልነግርህም እኔ ለብቻዬ ነው ማደርገው አንተ ሁልጊዜ ልፍስፍስ ስለሆንክ ከአንተ ጋር ምንም ነገር ማቀድ አልችልም፣ ግን እኔ እስከ መግደል ድረስ ላቅድ እችላለሁ ብለዋለች። ሽን ከሌ ውጭልኝ ባክሽ አንገሽገሸሽኛ አይንሽን ማየት እኳ ራሱ ሰልችቶኛል ቢላት ቲናንም፣ እሷ ግን ሁሉንም ነገር ከዜሮ መጀመርና የኔ ፍቅር የኔ ባል እያለች ብታባብለው እሱ ግን ባክሽን በቃኝ ብሩንም ወስደሻል ብሎ ብሩንም ከወሰድሽ በኋላ ልትክጂ ነው ወይ ቢላትም እሱንማ ለሚስት በስጦታ መልክ ሰጥተሃታል ግን አሁን እኔ እናንተ ኮ ባልና ሚስትንን ብላ ጭራሽ ንዴቱንና ቁጭቱን ብትጨምርበትም የእሷ ነገር ና ስሯ በጠቅላላ ከአቅሙ በላይ የሆነበት ካሌብ ግን ሳያስበው በንዴት ድንገት ቲናን አንገቷን አንቆ ሲጥ አድርጎት ማጣል ማለት ነው። ትንፋሽ እስከሚያጥራት ድረስ እንቅ ስላደረጋት ለጊዜው ስትስለፍልፍና ስትዘረር ባደረገው ነገር ተደናግጦ አፍጦ እያያት ነበረ።